እንደዚ አይነት ጥያቄ በቃ በግልጽ አማርኛ ስነግርሽ ኤች አይ ቪ እንድንመረመር እፈልጋለሁ። ናፍ አልጨረስኩም። ናፍ አንዴ እንድናወራ ፈልጌ ነበር። በማታው ጉዳይ አውቃለሁኝ ማለት እንደዛ ቆንጆ ምሽት አምሽተን ምናምን እንደዛ ላስደብርህ አይገባኝም ነበረ፣ ግን ማውራት አለብን። እንድናወራ ፈልጋለሁ። ስማ፣ የተፈጠረ ነገር አለ። በቃ ማለት ምንም ነገር አልተናገርክም። ውስጥህ በጣም ብዙ ጥያቄዎች እንደሚመላለሱ አውቃለሁኝ፣ ግን ደግሞ በቃ እንድናወራ እፈልጋለሁ ምንም በቃ ማታ እንደዛ ማለት አልነበረብኝም፣ ግን ደግሞ እኔንም ልትረዳኝ ይገባል። የምናወራውም ነገር የለም። በቃ ምንም የከፋኝም ነገር የለም፣ የደበረኝም ነገር የለም። ማለት አውቃለሁ በጣም ከፍቶ እንደነበረ። ምንም ከዛ ሙድ ማለት እንደዛ ቆንጆ ነገ ቆንጆ ምሽት አምሽተን ሲቀጥል ደግሞ እንደዚህ ተዘጋጅታ ምናምን ጠብቂያት ጠብቃኝ ላስከፋት አልፈልግም ብለህ ዝም እንዳልክ ይገባኛል። ስሜትህን በድብ አይችሃለሁ ማለት በጣም ተበሳሽተ ነበረ። ግን ምንም ነገር ቢያንስ እንኳን ምክንያትሽ ምንድን ነው ብለህ አልጠየከኝም። እሺ ግን ቢያንስ እንኳን በቃ በስርዓት ቁጭ ብለን እንድናወራ ፈልጋለሁ። እኔንም ደግሞ ልትረዳኝ ይገባል። አይ ነገሩ ሳይውል ሳያድር መነጋገር ፈልጋለሁ። ኔ እና አፍ በድባ አውቃሀለሁ እኮ፣ እኔን እኮ ልሸውደኝ አችልም። እኔ እኮ ምንም እኮ አላልኩሽ። በቃ ምንም የተሰማኝ ነገር የለም አልነበረኝ ስ ጀስ በቃ አለፈኩት። አሁን እንደገና ወደ ኋላ ምንመለስ ያለፈውን ነገር ድጋሚ ማውራት አስፈላጊ ነው? ዞሮሽ እኔ አሁን ምንም የደበረኝ ነገር የለም አልደበረኝ። ስለዚህ ምንም ድጋሚ ማውራት የሚያስፈልገው ነገር አይደለም። ምንተው ብለን ነገር አይደለም። ይገባኛል። በጣም እንደተረበሽ ውስጥ በጣም እንደተረበሽ አውቃለሁ። ናት እና ደግሞ ምንም እንዳልተሰማ ለማስመሰል አትሞክር። አይደለም። አይ ሁኔታህን እስካሁን ሁኔታህን የምያየውት ስለሆነ ነው። በጣም ኮ ጠዋትም፣ ሌላ ጊዜ ቢሆን ስልክ ትደውልልኛለህ፣ አልደወልክም። ድምፅ ትክክል አይደለም። እንድንነጋገር ይፈልጋሉ። እኔ ውስጤ በጣም ብዙ ጥያቄዎች አሉ ጥያቄዎች ጊዜ ማይሰጥ አሁን ብናወራ ደስ ይለኛል። ከቻልክ ና አዎ። ውስጥ ጥያቄዎች እኔ እኔ በተለይ ደግሞ ብዙ የሚመላለሱ ውስጥ በጣም ብዙ የሚመላለሱ ጥያቄዎች አሉ እና እነሱ እንዲመለሱ ነው የሚፈልጋሉ። በመጀመሪያ ግን በቃ ደስ ብሎን ማለት ቤታችን ሰላም ወረደ እና ብዬ ሳስብ እንደዚህ አይነት ነገር መጠየቅ እንዳልነበረብኝ አውቃለሁ። አይ በቃ ማታ አንድ ላይ እናድርም ስልክ በጣም ውስጥ እንትን ብለው እንደነበር አውቃለሁ። ሳይሆን በቃ በጣም ደብሮህ ነበር ነው። እኔ ለምን ደበረህ? አይደለም አሁን ለምን ለምን አልደበረህም ወይ ለምን ዝምታ በጣም አስጨንቆኛል። ምንም ነገር አላልኩኝ። በቃ ዝም ብለህ ነው የተኛው። ብናገር ደግሞ ሌላ ችግር ነው። ገና ትላንትና ተታርቀን እንደገና ሌላ ጸብ ውስጥ ለመግባት ደግሞ መንደርደር አለብኝ። እሱ ላሳልፍ። አሁን ጀስት ለምን አለፈ ትላንትና ቆንጆ ጊዜ ያለፈ፣ በቃ የሆነ እኔ እንትን ያ የፈለግኩት ነገር ነበረ፣ አልሆነም። ለንድ እሱ ደግሞ የእኔ ብቻ ፍላጎት ትርጉም የለውም። በቃ ይሄ እኮ ነው አይደል? ታዲያ ምንድን ነው እንደገና ካልሽቶ? ወይ ዝም ስላልከኝ ወይ ጸቡ ይሻለኛል። እንደገና ጸብ ለመግባት ፈልገሽ ነው ወይ? እነዚህ ጸቡ ውስጥ እንድንገባ አልፈልግም። አሁንም ቢሆን ግን ደግሞ ተነጋግረን፣ ትልልቅ ሰዎች ነን፣ ተመካክረን ነገሮችን መፍታት እንችላለን እንጂ ዝም ብለሽ ምን አለ ምን አለ ሶ አትሊስት ኖርማሊ ያው እንደምታየው ጧት ወጣው አሁን። ስለዚህ ምንም ምን ልልሽ እችላለሁ? የመጣው ለመናገር አንድም እሱም ይሆናል ኮ ምንም አይነት ነገር ስለ አሁን ማታ ስለተፈጠረው ነገር ማለት እኔ ዲ በማለቴ ምንም አይነት ነገር አልተሰማኝም። ያልኩኝ እኔ ብፈልግም የኔ መፈለግ ብቻ ለዛ ነው። ዝም በቃ አለፈ። በዛ ሰዓት እኔ ምን እንደዚህ ካልሆነ እንደዚህ

ማለት አታሳቀኝ፣ እኔን በጣም ይሄ ገና የምንታወቀው ነገር ነው። በመሃላችን ክፍተት ተፈጥሮ ነበር አይደለም? ስለዚህ በመሃላችን ትንሽ የሚባል ጊዜ አይደለም፣ ክፍተት ተፈጥሮ ነበረው። ሲቀጥል ደግሞ የት እንደነበርክ ምንም አላውቅም። እናት ጋ ብቻ አልነበርክም። ከዛ በኋላ የት እንደነበርክ ምንም የነገርከኝ ነገር የለም። ስለ እሱ ማወቅ እፈልጋለሁ። የት እንደነበርክ፣ ከማን ጋር እንደነበርክ ማወቅ እፈልጋለሁ። በቃ ውስጤ በጣም ብዙ ጥያቄዎች አሉ። ሲጀመር ይሄን ነገር ማውራት የጀመርኩት መጀመሪያ ገና ማለት መጀመሪያ የመጣህ ጊዜ ነበር ይሄን ልጠይቅ የፈለኩት ግን ስለ ነው እንዴት አድርጌ መጠየቅ እንዳለብኝ ግራ። አሁን ግን ግዴታ ነው። አንድ ላይ እስካለን ድረስ ማወቅ አለብኝ የት እንደነበርክ። ትንሽ ነግረኝ ይፈልጋሉ ከማን ጋር ምን ጥያቄ ጥያቄውን መልስልሻለሁ፣ ግን ከምን ተነስተሽ እንደዚህ ልትጠይቂ እንዳሰብሽ ወይ ደግሞ አካሄድሽ በደንብ ስለገባኝ ነው። ምን እያሰብሽ እንደሆነ ስለገባኝ በይበልጥ ደግሞ አሁን በደንብ በመጀመሪያ ደረጃ እኔ እንደዚህ አይነት ቆሻሻ ባህል የለን። እየሰማሽን እንደዚህ አይነት ቆሻሻ የተንከሰከሰ ባህል የለን። ከነበረው ነበር ነገር ያጋጭናል። እንደገና እሱም ደግሞ እኔ አልፈልገውም አሁን

እምነት ከሌለሽ በቃ ታይ አለም ይመላለሳሉ። በቃ ሰላም ነው፣ ሰላም እፈልጋለሁ፣ እረፍት እፈልጋለሁ። በቃ ጭንቅላት ውስጥ የሚመላለሱ ጥያቄዎችንም በቃ በዚህ መልስ ላይ ለአንተ እኮ ቀላል ነው አይደል? ለምንድን ነው ጊዜ መጥተን ትንሽ ብንቆይበት? ትላንትና ገና ይህኑ ሰላም መሆናችን ትናንትና እዚህ ቤት ገብቼ እርፍ ልበል ባልኩበት፣ ጭንቅላት ተረጋጋ ተስተካከለ፣ ቁፍ ብዬ ለማለት በአሰብኩበት ሰዓት እንደዚ ነ በ ደስታ ከመጀመሪያው እኔ ለመረዳት ሞክር ነው ብዙ የት እንደነበር ለማወቅ በጣም ሞክር አልቻል ስለዚህ ለምንድን ነው ይህ ያህል ውስጤን የማስጨንቀው? ለምንድን ነው የኔስ ጭንቀት የማይታይ? በቃ በግልጽ አማርኛ ስናገር ኤች አይ ቪ እንድንመረመር ፈልጋለሁ እ እንዴ

ዝም በይ። ከዚህ በኋላ እንደዚህ አይነት ኩሪ አታውሪኝ። በስራ እያስፈራራ ሲሆን፣ እራቅ ጨሻለሁ። ከዚህ በኋላ ልክሽ ነው ወቂ